ሳይንቲፊክ ነን ውዴ ዩቲዩብ ቤተሰቦቻችን በዚህ ቪዲዮ ስለ ማንኮራፋት የምናየው ይሆናል። ቪዲዮውን ላይክ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሮ ለመከታተል አብራችሁን ቆዩ። ማንኮራፋት በላይኛው የመተንፈሻ ቱቦ ውስጥ በሚገኙ ህብረ ህዋሳት ውስጥ በሚፈጠር ንዝረት ምክንያት በእንቅልፍ ጊዜ የሚፈጠር ድምፅ ሲሆን ይህም ድምፅ ብዙውን ጊዜ አየር ወደ ውስጥ በምናስገባበት ጊዜ ይፈጠራል። ማንኮራፋት በጣም የተለመደ ክስተት ሲሆን እድሜያቸው ከ30 እስከ 60 ዓመት በሆኑ 44 በመቶ በሚሆኑ ወንዶችና 4 በመቶ በሚሆኑ ሴቶች ላይ ይከሰላል። የማንኮራፋት መንስኤ ምን ምንድን ናቸው? ለማንኮራፋት አንዱ ምክንያት በመተንፈሻ ቱቦ ውስጥ ያሉ ህብረ ህዋሳት ዘና ሲሉና የመተንፈሻ የመተንፈሻ ቱቦን ሲያጠቡ ነው። ይህም አየር ወደ ውስጥ በሚገባበት ጊዜ ድምፅ እንዲፈጠር የሚያደርግ ሲሆን የሚፈጠረውም የድምፅ መጠን በአፍንጫ በአፍ፣ በጉሮሮ በሚያልፈው አየር ምን ያህል የተገደበ መሆኑ ላይ የተመሰረተ ነው። እንደ ጉንፋን፣ አላርጂ ያሉ በሽታዎች የአፍንጫ መታፈንና የጉሮሮ ማበጥን ስለሚያስከትሉ ማንኮራፋትን ያባብሳሉ። ሌላኛው የማንኮራፋት ምክንያት የአፍ ውስጥ አካላት መዋቅር ሲሆን ትላልቅ የአፍ ውስጥ ህብረ ህዋሳ ሲኖሩ እና ትልቅ ቶንሲል በሚኖርበት ጊዜ ማንኮራፋት የመፈጠር እድሉ ከፍተኛ ነው። ከመጠን በላይ ውፍረት መኖርም ማንኮራፋትን ሊያስከትል ይችላል። ይህም የሚሆንበት ምክንያት በመኝታ ጊዜ ባንገት ላይ ያለው ከፍተኛ የስብ መከማቸት የመተንፈሻ ቱቦን ስለሚዘጋና ማንኮራፋትን ስለሚያስከትል ነው። ማንኮራፋት የበመኝታ ጊዜ መታፈን ወይም የስሊፕ አፕኒያ አንዱ ምልክት ነው። ይህም የሚከሰተው በእንቅልፍ ጊዜ አተነፋፈሳችን በከፍተኛ ደረጃ ሲቀንስ ወይንም ለ10 ሰከንድ መተንፈስ ስናቆም ነው። በመኝታ ጊዜ መታፈን ወይም ስሊፕ አፕኒያ የምንተነፍሰው አየር በ90 ፐርሰንት ሲቀንስ የሚከሰት ሁኔታ ሲሆን፣ ይህም ፈጣን የሆነ የህክምና እርዳታ የሚያስፈልገው ከባድ የጤና እክል ነው። ማንኮራፋት እንዴት ይመረመራል? ማንኮራፋቱ ቀላል ከሆነ ሐኪማችን በህክምና ታሪክና በአካል ምርመራ ብቻ መንስኤውን ማወቅ ይችላል። ማንኮራፋቱ ከባድ ከሆነ ግን እንደ ኤክስሬይ፣ ኤምአርአይ፣ ሲቲስካን ያሉ የምስል ምርመራዎችን በማ ለማድረግ መንስኤን ማየት ያስፈልጋል። አንዳንድ ጊዜም ሐኪማችን የእንቅልፍ ጥናት የተባለ ምርመራ በማድረግ የእንቅልፍ ስርዓታችንን በጥልቅ ያጠናል። ማንኮራፋት እንዴት ይታከማል? የማንኮራፋት ህክምና እንደየመንስኤው የሚለያይ ሲሆን የሚከተሉትን የህክምና አማራጮች ሊያጠቃልል ይችላል። የመጀመሪያ ህክምና አማራጭ እርስ ውስጥ የሚገቡ የመተንፈሻ ቱቦን ክፍት የሚያደርጉ የአፍ መከላከያዎች ወይም ማውዝ ፒስ ወይም ማውዝ ጋርድ የምንላቸውን በመጠቀም ማንኮራፋትን መቀነስ ይቻላል። ሌላኛው ላንቃ እንዲገተር ሆሊስቴሬስ የተባለ ኬሚካልን ላንቃ ላይ በመውጋት ማንኮራፋትን ማከም ይቻላል። በመተንፈሻ ቱቦ ውስጥ ከመጠን ያለፈ ህብረዋስ ካለ ደግሞ በቀደጡ ጥገና እነዚህን ህብረ ህዋሳት ማስወገድ ሌላኛው የህክምና አማራጭ ነው። በሌዘር ቀዶ ጥገና ለስላሳ ላንቃን በማሳጠርና እንጥልን በማስወገድ ማንኮራፋትን ማከመም ይቻላል። ሌላኛው የማንኮራፋት ምክንያታችን በመኝታ ጊዜ መታፈን ወይም ስሊፓፕኒያ ከሆነ የኦክስጅን ጭንብሎችን ወይም ሲፓፕ ማሽኖችን በመጠቀም አየር ቀጥታ ወደ መተንፈሻ ቱቦ እንዲገባ ማድረግ ይቻላል። የማስተካከያ ቀዶ ጥገና ለማንኮራፋት ዘላቂ መፍትሄ ሲሆን፣ በአንጻሩ ደግሞ የኦክስጅን ጭንብልና የአፍ መከላከያ ወይም ማውዝ ጋር ደግሞ ሁልጊዜ መደረግ ያለበት የህክምና አማራጭ ነው። የማንኮራፋት የጎንዮሽ ጉዳቶች ምን ምንድን ናቸው? በተደጋጋሚ የሚያንኮራፋ ሰው የሚከተሉት የጎንዮሽ ጉዳቶች ሊያጋጥሙት ይችላል። ቀን ቀን መተኛት፣ ትኩረት ማጣት፣ በእንቅልፍ ስሜት ወይም በእንቅልፍ መጫጫን ምክንያት ለተለያዩ የተሽከርካሪ አደጋዎች ሊጋለጥ ይችላል። ማንኮራፋቱ በመኝታ ጊዜ መታፈን ወይም ስሊፕ አፕኒያ ምልክት ከሆነ ደግሞ እንደ ደም ግፊት፣ የልብ ህመም፣ ስትሮክ ያሉ በሽታዎችም ሊያጋጥሙት ይችላል። በማንኮራፋት ምክንያትም ከሰዎች ጋር ያለን ግንኙነት በከፍተኛ ደረጃ ሊጎዳ ይችላል። ስለ ማንኮራፋት ያላችሁን ማንኛውም ጥያቄ ኮመንት ሴክሽን ሊያስቀምጡልን፣ ሐኪሞችን ለማማከል 9394 ብላችሁ ደውሉልን ቸረን ሰንብት።